ለመሆኑ ከሶስትና ከአራት ጊዜ በላይ በስራ ምክንያት አፍንጫችሁ ቢሰበር ስራችሁን ትቀጥላላችሁ? ይሄ ብቻ አይደለም። እየበረረ ካለ ሄሊኮፕተር ላይ ተንጠልጥላችሁ ስራ ስሩ ብትባሉ ትሰራላችሁ? በጣም ረጃጅም ከሚባሉ ፎቆች ከሀያና ከሰላሳ ወለል በላይ ከፍታ ያላቸው ፎቆች ላይ ተንሸራታችሁ ውረዱ ብትባሉ ትወርዳላችሁ? እንዲህና መሰል ከባድ ስራዎችን ይሰራ የነበረ አንድ ጀግና አለ። ዛሬ ስለዚህ ጀግና ሰው እናወራለን። ይህን ጀግና ሰው ጃኪ ቻን ይባላል። ሰላም ሰላም ጤና ይስጥልን ውድ አክሲማርስቱ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በዚህ ከህይወት ገጾች በተሰኘው ፕሮግራማችን አንድ ቆንጆ ነገር ይዤላችሁ ቀርቤያለሁ። ይህም ምንድን ነው? ወደኋላ ወደ ዘጠናዎቹ ወሰድ አድርጊያችሁ አንድ ብቁ ባለሙያ አሳያችኋለሁ። ይህ ብቁ የፊልም ባለሙያ ነው። በትወና ዓለም ውስጥ ዝነኛ ነው። በኋላም ዳይሬክተር ሆኗል። ሙዚቀኛ ዘፋኝ ሆኗል። የበጎ አድራጎት ድርጅትን ከፍቷል። ብዙ መልካም ነገሮችን አድርጓል። በተለይም በሀገሩና በአካባቢው ለሚኖሩ በብዙ ሺዎች ለሚቆጠሩ ሰዎች እርዳታ አድርጓል። ብዙ ሚሊዮን ዶላሮችን ረብጣ ዶላሮችን አውጥቶ አቅም ለሌላቸው መማር ለማይችሉ ሰዎች ድጋፍ አድርጓል። ይህ ሰው ወደ ሀገረ አሜሪካ በሄደበትና ወደ ወሊውድ ከመግባቱ በፊት የእንግሊዝኛ ቋንቋ አይችልም ነበር። በኋላ ላይ ግን ከእንግሊዝኛ ቋንቋ አልፎ ሌሎች ቋንቋዎችንም ተምሮ የብዙ ቋንቋ ባለቤቶች ሆኗል። ዛሬ ስለዚህ ሰው እንመለከታለን። ይህ ሰው ጃኪ ቻን ነው። እስኪ ወደ ቪዲዮ እንሂድና መለስ ብዬ ደግሞ አብረን እንጫወታለን። ወደ ቪዲዮ። ክብርና ዝና ብዙ ጊዜ አላፊ በሆነበትና ተሰጥኦ ብቻውን ሁልጊዜ በቂ በማይሆንበት ዓለም ውስጥ አንድ ሰው እድሉን ለማስተካከል የሚቃወም ሰው አለ። የጥረት ሰው በቡጢ ወይንም በሚያብረቀርቅ እንቅስቃሴ ሳይሆን በልብ በቀልድና በማያቋርጥ ትጋት ጠንካራ ብርቱ የሆነ ሰው ይህ ሰው ጃኪ ቻን ይባላል። እንደ አውሮፓውያን አቆጣጠር ኤፕሪል 7 1954 በሆንግ ኮንግ የተወለደው ጃኪ ቻን በተድላና በቅንጦት ሕይወት ውስጥ አልተወለደም። ወላጆቹ ቻርለስና ሊሊ ቻን በምግብ አብሳይነት እንዲሁም የቤት ሠራተኛ ሆነው ተቀጥረው ሠርተዋል። ሕይወት ለእነሱ በጣም ከባድ ነበር። ሕይወት ፈተና በዝታ ትግሏን ብታጠነከርባቸው ልጃቸው ጃኪ ቻንን ማሳደግ ስላልቻሉ ለማደጎ ለመስጠት አስበዋል። ጃኪ ቻን በልጅነቱ የኃይል ስብስብ ነበር። ሁል ጊዜ መገልበጥ፣ መዝለል፣ መውጣት፣ ዝም ብሎ መቀመጥ የማይችል ሁል ጊዜም የሚሞክር ብርቱና ጠንካራ ሰው ነው። በሰባት ዓመቱ ወላጆቹ ለሥራ ወደ አውስትራሊያ ሄዱ። ጃኪ በሆንግ ኮንግ ቀረ። ታዲያ በሆንግ ኮንግ ቢቀርም በቻይና የድራማ አካዳሚ ለመማር ተመዘገበ። በመምህር ዩጂም የሚተዳደረው የኪነ ጥበብ ትምህርት ቤት ለመማር እድሉን አገኘ። እዚያ ትምህርት ቤት ውስጥ ከገባ በኋላ ጃኪ ቻን የሚቀጥሉትን አስር ዓመታት በሥልጠና አሳልፏል በትወና ትምህርት ብቻ ሳይሆን በማርሻል አርት፣ በአክሮባቲክስ በዘፈን በዳንስና በመድረክ አፈጻጸም ላይ ትምህርት ለመውሰድ ዕድሉን አግኝቷል። ቀኖቹ ረጅም ነበሩ። አንዳንድ ጊዜ የ18 ሰዓታት የአካል ብቃት እንቅስቃሴ ያደርጋል። ሰውነትን ማላቀቅ፣ መታገል፣ የዕለት ተዕለት እንቅስቃሴዎቹ በማድረግ ደጋግሞ በመለማመድ ይለፋ ነበር። በትምህርት ቤቱ ተግሳጽ ጥብቅ ነበር። ጃኪ ይማርበት በነበረው ትምህርት ቤት ውስጥ በመምህሮቹ ጥብቅ ተግሳጽ ያጋጥመው ነበር። ቅጣቶቹም ከባድ ነበሩ። ግን ይህ ትምህርት ቤት የጃኪ መሰረት የተገነባበት ቦታ ነበር። በከፍተኛ ጥረት ውስጥ ባለ ህመም ምክንያት ትክክለኛነቱ መጣ። ጃኪ ማከናወን ብቻን አይደለም የተማረው የሚንቀሳቀስ ማሽን እስከ መሆን ደረሰ። ጃኪ ቻን በአስራዎቹ ዕድሜ ውስጥ እያለ የተዋጣለት ማርሻል አርቲስትና አክሮባቲስት ነበር። በሆንግ ኮንግ ማርሻል አርት ፊልሞች ውስጥ ትናንሽ ሚናዎችን ማግኘት ጀመረ። እንደ ስታንትማን ሆኖ መስራት ጀመረ። ከመጀመሪያዎቹ ስራዎቹ አንዱ በጣም ዝነኛና አንጋፋ ከሆነው ከብሩስሊ ጋር ለብሩስሊ ስታንትማን ሆኖ በሰራበት ጊዜ በስታይልና በቡጢ ጥበብ ምቾት ይወደስ ነበር። በአንድ ወቅት በትወና ላይ ሳለ በብሩስሊ በመመታቱ የሕይወቱ ምርጥ ጊዜ እንደሆነ በቀልድ መልክ ተናገረ። እውነትም እንዳለው ሆነለት። ነገር ግን በ1973 የብሩስሊ ድንገተኛ ሞት በማርሻል አርት ሲኒማ ውስጥ ትልቅ አደጋን ጣለ። አብዛኛዎቹ የፊልም ስቱዲዮዎች ቀጣይ ሥራዎቻቸውን ከብሩስሊ ጋር ለመስራት በጣም ፈልገው ነበር። ይሁንና የስራ ዕድሉ ለጃኪ ቻን ተሰጠው። ግን ችግር ነበር። ጃኪቻን ብሩስሊ መሆን አልፈለገም። ብሩስሊ ጠንከር ያለ ቁም ነገር ነበረው፣ ትኩረት ያደረገ የተለየ ተሰጦ ያለው ምርጥ አክተር ነበር። ጃኪ ደግሞ እጅግ ጎበዝ ነበር፣ ግና ትልቅ ስህተት ሰርቷል። በሕይወት ውስጥ አብዝቶ መቀለድ ይወድ ነበር። በዚህም የተነሳ ጃኪቻን ብሩስሊን ከመቅዳት ይልቅ የራሱን ዘይቤና አዲስ ፈጠራ ይዞ ብቅ አለ። ይህ አንጋፋና ጀግና ተዋናይ ጃኪ ቻን ማርሻል አርት ጥበብን ማንም ካልጠበቀው የኮሜዲ ትወና ጋር ለማዋሃድ ወስኖ በራሱ በፈጠራ አስተሳሰብ ውስጥ መጥኖ ከሽኖ አዋህዶ ለተመልካች ማቅረብ ጀመረ። እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ ስኔክ ኢን ኤግል ሻዶና ዳርክን ማስተር በተሰኙ ፊልሞች ላይ ፈጣንና ጎበዝ ኩንጉፉን በጥፊ ቀልድ በማዋሃድ ተጫውቷል። በቦታው ላይ የሚገኘውን ማንኛውንም ነገር ወንበሮችን፣ መሰላልን፣ መጥረጊያዎችን፣ የተለያዩ ቁሳቁሶችን ተጠቅሟል። በሥራ ሰዓት ይወድቃል፣ ይጋጫል፣ ይመታል። ነገር ግን ችግሩን እንደ ችግር ከመቁጠር ይልቅ ፈገግ ብሎ እንደገና ይተውናል። ታዲያ በዚህ ገራሚ ትወናው ተመልካቾች ወደዱት። ጃኪ ፍጹም ተዋጊ አልነበረም። እሱ ከሰው ጋር የሚዛመድ አይነት ባህሪ ነበረው። አንዳንዴ ይፈራ ነበር። ሰዎችን በሳቅ በሚጥሉ እንቅስቃሴዎች ያስደንቃቸዋል። የሆንግ ኮንግ ሲኒማ አሁን አዲስ ንጉሥ አገኘ። እንደ አውሮፓውያን አቆጣጠር በ 198 ዎቹ ውስጥ ጃኪ በእስያ የቦክስ ኦፊስ ኮከብ ተዋናይ ሆነ። በቀጣይ ከባድ ዋጋን ባስከፈለው ፕሮጀክት ኤ፣ የፖሊሱ ታሪክ፣ የእግዚአብሔር ትጥቅ የተሰኙት ሥራዎቹ ምን ያህል አደገኛ ቢሆኑም ሁሉንም የራሱን ተግባራት እያደረገ በብቃት ያከናውን ነበር። ከዚህም መካከል ከሕንፃዎች መዝለል በአምፖል ውስጥ የታሸጉ ምሰሶዎችን ወደ ታች መንሸራተት፣ በሄሊኮፕተሮች ላይ ተንጠልጥሎ መስራትን የመሳሰሉ ከባድ ትዕይንቶችን ጃኪ ቻን በስታንት ማን ላይ አልተደገፈም በራሱ ብቃት ተወጣው እንጂ። ብዙ ጊዜ የፊልም ዳይሬክተሮች የሚከናወኑን ትዕይንቶችን በጣም አደገኛ ነው ይቅር ካሉ፣ ጃኪ ቻን ግድ የለም እኔ እሰራዋለሁ ይልና ብቃቱን በተግባር ያሳያቸዋል። ነገር ግን እነዚያ ትርኢቶች እነዚህ ድፍረቶቹ እነዚህ የሥራ ጥረቶቹ ዋጋ አስከፍለውታል። የሚገርመው ጃኪ ቻን በአካሉ ላይ ያለውን አጥንት ሁሉ ከሞላ ጎደል ሰባብሮታል ማለት ይቻላል። ይገርማል። በዚህ ብቻ አላበቃም። የራስ ቅል ስብራት የተበታተኑ ትከሻዎች፣ የተሰባበሩ ጣቶች፣ የተፈጨ የአከርካሪ አጥንት፣ ከሦስት እና ከአራት ጊዜ በላይ አፍንጫው የመሰበር አደጋ አጋጥሞታል። ተመልካቾቻችን እያያችሁት ባላችሁበት ቪዲዮ በጣም ደስተኛ እንደሆናችሁ ተጠኞች ነን። ምክንያቱም ሰዎች ተስፋ ሳይቆርጡ ጥረው ለፍተው በመስራት ትልቅ ደረጃ መድረስ እንደሚችሉ በዓለማችን ትልቅ ምሳሌ የሆኑ ሰዎች አሉ። ከነዚህም መካከል አንዱ ጃኪ ቻን። ለመሆኑ እናንተ ብትሆኑ ምን ታደርጋላችሁ? ከአራት ጊዜ በላይ የአፍንጫ ስብራት የትከሻ ስብራት፣ ሙሉ አካሉ ያልተሰበረ አካል የለም። ከጣቶቹ ጀምሮ እስከ ግል ጥፍሮቹ ድረስ እንደተሰበረ እንደደቀቀ ነው። ግን ያም ሆኖ ህይወትን ለማሸነፍ የሚፈልግበት ዓላማ ላይ ለመድረስ ዋጋ ከፍሏል። እናንተ ምን ያህሎቻችሁ ዋጋ ከፍላላችሁ? እኛ ምን ያህሎቻችን ዋጋ እንከፍላለን? ነገን ለመድረስ ዛሬ ላይ ዋጋ መክፈል ያስፈልጋል። እስኪ አሁን ወደ ቪዲዮ እንሄድና በኋላ ላይ በስተ መጨረሻ አገኛቸዋለሁ። አሁንም በድጋሚ አብራችሁ ቆዩ። የሚገርመው የእግዚአብሔር ትጥቅ የተሰኘው ፊልም በሚቀረጽበት ጊዜ አንድ ስታንትማን በፈጠረው ስህተት የራስ ቅሉ ተሰነጠቀ። በደረሰበት ድንገተኛ አደጋ ከፍተኛ የአእምሮ ቀዶ ጥገና አድርጎ ሊሞት ተቃርቦ ነበር። ከዳነ በኋላ ከፈውስ በኋላ በድጋሚ ወደ ሥራው ተመለሰ። ምክንያቱም ጃኪ ቻን ሁሉንም ነገር ለተመልካቾችና ለአድማጮቹ በመስጠት ደስታን እንደሚገኝ ያምን ነበር። በአንድ ወቅት እንዲህ አለ። የምወድቅ ከሆነ ተመልካቹ ወድቄ እንዲያየኝ ይፈልጋለሁ። ትወና ሌላኛው የህይወት ነጸብራቅና እውነት መሆኑን ተመልካቾቼ እንዲያውቁልኝ ይፈልጋለሁ ሲል ተናግሯል። ለዚህም ማረጋገጫ በህይወቱ የደረሰበት ከፍተኛ ስብራት፣ መሰንጠቅ፣ ወድቆ መነሳትና እስከ ሞት የሚያደርስ አደጋዎችን ተወጥቶ አሁንም ተመልካችን አክብሮ መቀጠሉ ማረጋገጫው ነው። አደጋን የተጋፈጠው ለገንዘብ ወይንም ለሽልማት አይደለም፣ ነገር ግን ለሚወደው ሙያ ዋጋ እንደከፈለ ማረጋገጫ ነው። እንደ አውሮፓውያን አቆጣጠር በ1990ዎቹ ጃኪ ቻን በእስያ ውስጥ አፈ ታሪክ ነበር። ነገር ግን ወደ ሆሊውድ መግባት ለሱ ጥረት ቢያደርግም እጅጉን ከባድ ነበር። ወደ ሆሊውድ ለመግባት የከበደበት ምክንያት የተለያዩ የፊልም ካምፓኒዎች፣ የፊልም ስቱዲዮዎች የሱን ዘይቤ አልተረዱም። ሌላኛው ችግር የእንግሊዘኛ ቋንቋውም የተወሰነ ነበር። የሆሊውድ ስራውን ለመጀመር ቀደምት ሙከራዎቹ አልተሳኩለትም። እንደ ደ ቢግ ብራውል ያሉ ፊልሞች ከተመልካች ጋር አላገናኙትም። ነገር ግን ቢለፋ ቢጥር አልሳካ ቢለውም ጃኪ ቻን በፍጹም ተስፋ አልቆረጠም። እንደ አውሮፓውያን አቆጣጠር በ1995 ክራምብል ኢን ደ ብሮክስ ጋር እንደገና በሌላ ሥራ አብሮ ሞክሯል። በሆንግ ኮንግ የተሠራ ፊልም ሲሆን በኒውዮርክ የተቀረጸ ነው። በመጨረሻም በአስገራሚ ብቃቱ የአሜሪካንን የዝና በር ከፈተው። በ1998 ረሻውር የተሰኘው ተወዳጅ ፊልም ትልቅ ዕድል ይዞለት መጣ። ረሻውር በተሰኘው ተወዳጅ ፊልም ከኮሜዲያን ክርስታከር ጋራ ጃኪ ቻን ብቃቱን በማሳየት ማራኪነቱን ለዓለም አቀፍ ታዳሚዎች አሳየ። የጄኪ የተለየ ባህሪና የሚገርመው ሁኔታው ኬሚስትሪው ኤሌክትሪክ ነበር። ቀልዶቹ አስቂኞች ነበሩ። እርምጃው፣ ድርጊቱ ክላሲክ የሆነውን ጃኪ ቻንን ከፍ እያደረጉት መጡ። ረሻሆር ለሱ ትልቁ ስኬት ነበር። ጃኪ ቻን አሁን አሁን በዓለም ዙሪያ የቤተሰብ ስም እየሆነ መጣ። ለመሆኑ ከማርሻል አርቱና ከኮሜዲ ትወናው ባሻገር ጃኪ ቻን ማን ነው ቢባል እርሱ ከተዋናይ በላይ ቤተሰብ የሆነ ነው እንዲባል አስደርጓል። ይህ ታዲያ የልፋት የጥረቱ ውጤቱ ነው። የያኔው ጀማሪ ዛሬ ላይ ዳይሬክተር፣ ፕሮዲውሰር፣ ዘፋኝ፣ ጸሐፊና በጎ አድራጊ ነው። ይህ ብቻ አይደለም። ከ150 በላይ ፊልሞች ላይ ታውኗል። አሁን ላይ በተለያዩ ቋንቋዎች ይናገራል። ከሃያ በላይ የሙዚቃ አልበሞችን ሰርቷል፣ በሚያምር ድምጹ ይዘፍናል። ይህ ተወዳጅና በብዙ ተመልካቾችና አድናቂዎች ዘንድ በተለይም በፊልም ተመልካች ዘንድ ከፍተኛ ዝናና ክብር ያገኘው ይህ ምርጥ ሰው ረብጣ ሚሊዮን ዶላሮችን ለበጎ አድራጎት ሰጥቷል፣ ትምህርት ቤቶችን ገንብቷል፣ የአደጋ እርዳታን ደግፏል። በመላው እስያ የሚገኙ ድሃ ቤተሰቦችን አሁንም ጭምር ይረዳል እንደ አውሮፓውያን አቆጣጠር በ2016 ጃኪ ጃኪቻን በሕይወት ዘመኑ በፊልም ውስጥ ላሳየው ስኬት የክብር ኦስካርን ተሸልሟል ታዲያ ይህ በሕይወቱ እጅግ ኩራት ከሆኑት ጊዜዎች መካከል አንዱ እንደሆነ ተናግሯል ነገር ግን ጃኪቻን ሲናገር ሁልጊዜ ጊዜ ሽልማቶች በጣም አስፈላጊ አይደሉም ዋናው ነገር ጥረት ነው ይላል። የጃኪ ቻን ታሪክ ከእርግጫና ከቀልድ በላይ ነው። የጽናት ታሪክ ነው። የመውደቅ የመነሳት የመጣር ትልቅ ተምሳሌት ለፈጠራ ሲባል ህመምን ወደ ስነ ጥበብ፣ ጉዳትን ወደ ኪነ ጥበብ ቀይሮ የህይወት ፍልስፍናው ያደረገ ጀግና ሰው። ትህትና ለሁሉ ፈርቀዳጅ መንገድ ነው ይላል። ታዋቂነት ቢኖርም መሬት ላይ በመቆየት በመታገስ ትህትናን ያሳየ ምርጥ ሰው ነው። ታላቅነት ሌሎችን መቅዳት አይደለም፣ ግን ደግሞ ታላቅ መሆን ይቻላል። ይህ የሚሆነው በጽናት የራስን ምርጥ አንተን መፍጠር ስትችል ነው ይላል። ከሆንግ ኮንግ ጎዳናዎች እስከ ሆሊውድ ደማቅ መብራቶች ከተሰበረ አጥንት እስከ ሪከርድ መስበር ድረስ የጃኪ ቻን ሕይወት ጠንክሮ መስራት፣ ፍቅርና ደግነት፣ ከሁሉም በላይ ደግሞ ተስፋ ለመቁረጥ ከከፍታው ማማ ሊያደርሰን እንደሚችል ማረጋገጫ መሆኑ የህይወት ምስክር ነው። የተወደዳችሁ ተመልካቾች አሪፍ አሪፍ ነገርን እያያችሁ ነው። እንግዲህ ትልቅ ከሚባለው ከማይደፈረው ፎቅ ላይ ዘሎ እስከ መንሸራተት፣ ከስታንት ማንነት ይልቅ ተዋናይ በመሆኑ ከተዋናይነት ደግሞ እንደገና ስታንት ማን በመሆኑ በጣም ዋጋ ከፍሏል። በጣም ከሚነገረው ለመሆኑ እናንተ ብትሆኑ እንዴት አደርጋላችሁ? ከሱ ብዙ ልንማር ይገባል። ብዙዎቻችን እንደ ሞዴል እየወሰድን የተሻለ ሰው ለመሆን መጣር ይገባናል በሚለው በመልካም ሀሳብ ይውሰዱልን። ለዛሬ ያየነው ፕሮግራም ይሄን ይመስላል። በቀጣይ በሌላ አሪፍ ነገር እንገናኛለን። ይመቻችሁ።